አሞራው በሰማይ ሲያይሽ ዋለ ይዤሽ ልብረር እያለ። መብረጃና መቆሚያ መድከሚያና ማክተሚያ የሌለው ሕዝባዊ አመጽ በመላው ሀገራችን እየተቀጣጠለ በመሄድ ላይ ይገኛል። ይህ አመጽ ከጭቆና አገዛዝ ከበደልና ግፍ ማህፀን እየተወለደ ነው። ላለፉት 25 ዓመታት መላው የሀገሪቱ ዜጎች በረጅም ዘመን ታሪካቸው አጋጥሟቸው የማያውቅ ተዘርዝሮ የማያልቅ አሰቃቂና አንገፍጋፊ በደል ተፈጽሞባቸዋል። ይህም በየጊዜው የተፈራረቁት ባዕዳን ወራሪ ጠላቶች ከፈጸሙት በእጅጉ እየበለጠ ነው። ወያኔ በአገሪቱና በዜጎቿ ላይ የፈጸመው ወንጀል ዱርቡሾች፣ ግብፆች፣ ቱርኮች፣ ጣሊያኖች፣ እንግሊዞች አልፈጸሙበትም። ይህ የአሁኑ ህዝባዊ አመጽ መነሻውና ዓላማው የፍትህ ርትዕና የዴሞክራሲ አስተዳደር ማጣት ጥያቄ ብቻ ሳይሆኑ የሀገሪቱ ሕልውና የህዝቦቿም አብሮ የመኖር ያለመኖር ጥያቄም ጭምር ሆኗል። በመሆኑም አሁን የተጀመረው አመፅ ለኢትዮጵያ ህዝብ የሞት ሽረት ትግል ነው። ይህ በመሆኑ የተነሳበት ዓላማ ግቡን ሳይመታ አይቆምም። የአሁኑ አመፅ የተለየ የሚያደርጉት በርካታ ምክንያቶች ቢኖርም ዋና ዋናዎቹ መጥቀስ መሰረታዊ እይታን ለማየትና ተጨባጭ ግንዛቤንም ለመረዳት ያስችላል። አንደኛ ይህ የሚካሄደው ህዝባዊ አመፅ ሀገር አቀፍ አመፅ ነው። ጸረ ወያኔነቱ ሁሉንም ኢትዮጵያዊ ያካተተ፣ ያጠቃለለ፣ ያስተባበረ ያዋህደ በመሆኑ ሀያል ህዝባዊ አመፅነቱ የሚያጠያይቅ አይደለም። ግቡን ሳይመታም አይቆምም። ሁለተኛ ሁሉም መንገዶች ወደ ሮማ ያመራሉ እንደሚባለው በየአካባቢው ተጀምረው የሚቀጣጠሉት ህዝባዊ ትግሎች የመጨረሻው ግባቸውና መደምደሚያቸው ያው ዞሮ ዞሮ ሀገራዊ አንድነትንና የዜጎቹን ሁሉ ነፃነት ለማረጋገጥ ያነጣጠሩ ናቸው። ስትራቴጂያዊ ዓላማቸው የኢትዮጵያን ሀገራዊ ልዕልና ማስገኘት የዜጎቿንም አንድነት አብሮነት ማረጋገጥ ብቻ ነው የመጨረሻው ግባቸው የዘረኞችን እኩይ ሴራና ተንኮር ሰባብሮ በመጣል ዳግም እንዳያንሰራራ ማድረግ ይሆናል ህዝባዊው አመፅ ማንኛቸውንም ዜጋ ሁሉ ያሳተፈ ስለሚሆን እያንዳንዱ ኢትዮጵያዊ ወንድ ሴት ሕፃን ሽማግሌ ከተሜ፣ ገጠሬ፣ ገበሬ፣ መምህሬ ሳይል ሁሉም የአመፁ ተሳታፊ፣ የትግሉ ተባባሪ፣ የመስዋዕቱና የውጤቱ ባለቤት መሆኑን ያረጋግጥለታል። ሁሉም እንደ አቅሙ የተሳተፈበት ትግል በመሆኑ የድሉ ተቋዳሽ፣ የማዱ ቆራሽ፣ የነፃነቱ ለባሽ፣ የጸጋው ተካፋይ መሆኑን ያረጋግጥለታል። ሶስተኛ አመፁን አካሄዱና ታግሎ የሚያስፈልገውንም መስዋዕት ከፍሎ ድልን ያስገኘው ራሱ ባለቤቱ የኢትዮጵያ ሕዝብ ስለሚሆን የወደፊት እድሉንም የሚወስነው እርሱ ባለቤቱ ሕዝቡ እንደሚሆን ስለሚረጋገጥ ማንም አፈ ጮሌና የስልጣን ጥም ያሰከረው ቡድን የመቋመጥ እድል አይኖረውም። ይህ በመሆኑ የዴሞክራሲ ስርዓትና የነጻነት ዋስትና እድሉ የጠነከረ ይሆናል። የአምባገነን አገዛዝ እና የውጭ ጣልቃ ገብነት አመጹን የሚያካሂደው ታጋይ ህዝብ እንደማይቀበል ይገመታል። ነጻ አወጣው ነጻ አወጣኝ የሚል ስለማይኖር ውለታ ሰጭም ውለታ ከፋይም አይገኝም። ይህ ሁኔታ በሁሉ ነጻ ህዝብና ነጻ የፖለቲካ መልክዓ ምድር ይፈጥራል። የነፃ መድረክ እንቅስቃሴ እንዲኖር እድል ይከፍታል። የፖለቲካ ምህዳሩም ለሁሉም ሰፊና ክፍት ይሆናል። ክፍትና ሰፊ የሆነ የፖለቲካ ምህዳር በበኩሉ ሁሉንም አሳታፊ ይሆናል። በሀገር ጉዳይ ማንኛውም ዜጋ የበይ ተመልካች ሊሆን አይችልም። የዴሞክራሲ አይነተኛ ባህሪና ተግባር ደግሞ አሳታፊ ዴሞክራሲ መሆኑን ማረጋገጥ ነው። ወሳኙ የጠመንጃ አፈሙዝ መሆኑ ቀርቶ የብር ልሳን ይሆናል። ፍርሃትና መሸማቀት ቀርቶ ድፍረትና በራስ መተማመን ይሰፍናል። ይህ ደግሞ ለዴሞክራሲ ማህበረሰብ ድልዳልና ዋስትና ይሆናል። የሕዝቡን አመፅ ለማኮላሸት ያቆበቆቡ ሁሉ ተነቅቶባቸዋል፣ አይሳካላችሁም ሊባሉ ይገባል። ያም ለእኔ፣ ያም ለእኔ፣ ያም ለእኔ ይሏታል ሲያምር ይቅር እንጂ ማን ያቀምሳቸዋል? አራተኛ የህዝብን የነጻነት አመፅ እኛ እንመራዋለን፣ መርተነዋል ብለው የሚቋምጡ የስልጣን ጥመኞች በህዝብ የነጻነት ጥያቄ ላይ ጣልቃ ለመግባት የሚያደርጉት ጥረት ሁሉ ዋጋ ቢስ ሊሆን የሚችልበት እድሉ ሰፊ ሊሆን ይችላል። ዛሬ ለባዳን መሳሪያ በመሆን የአገሪቱን ብሔራዊ ጥቅም አሳልፈው ለመስጠት የተዘጋጁ እንዳሉ ቢታወቅም የእነርሱን ስውር ደባ ለማኮላሸት ግን አመፁን የሚያካሂደው ራሱ ህዝቡ ነቅቶ መጠባበቅ አለበት። የሚያንዣብቡ አሞራዎች በየትኛውም አድማስ እየተጠባበቁ መሆናቸውን መዘንጋት አያስፈልግም። በየቦታው አድፍጠው የተቀመጡ ተኩላዎችንም መከታተል በእጅጉ አስፈላጊ ነው። አምስተኛ የተጀመረውን ህዝባዊ አመፅ እንቅስቃሴ እጅግ ያሰጋቸው ሌሎች የኢትዮጵያ ህዝብ ባላንጣዎች በአይነ ቁራኛ በቅርብ እየተከታተሉ የሚከሹበትን ሴራ እንደሚያው እንደሚያወጠነጥሩ መረሳት የለበትም። ዋና ዋናዎቹ የሚከተሉት ናቸው። ሀ ሻቢያ፣ ለ ግብፅ፣ ሐመሩሃ ሱዳን፣ መ ወያኔና ግብረአበሮቹ አለቆቹ፣ እና የበላይ ጠባቂዎቹ በግንባር ቀደም ተሰልፈዋል። ሁሉም የሚራሳቸውን መሠረታዊ ምክንያቶች አሏቸው። ሁሉንም መዘርዘር ላይኖርብን ይችላል። ምክንያቶቻቸው የተሰወሩ አይደሉምና። ከላይ ከአንድ እስከ አምስት ተራ ቁጥር የጠቀሱ ጉዳዮች በአዎንታዊ መልካቸው እንዲገባደዱ ካስፈለገ ደግሞ የሚከተሉት ተግባሮች በአስቸኳይ ሊከናወኑ ይገባል። አንደኛ፣ በኢትዮጵያ ሀገራዊ ነጻነትና በህዝባ እኩልነት፣ አብሮነት ከልብ የሚያምኑ የሚፈልጉ ወገኖች፣ ኃይሎች በአስቸኳይ በአንድ ጎራ መሰለፍ ይጠበቅባቸዋል። ህዝባዊውን አመፅ ደግፎ መቆም አለባቸው። እንደ ጅብ ጉዞ ጎን ለጎን በጥርጣሬ መጓዛቸውን አቁመው የህዝባዊው ትግል አንድ አካል አንድ አምሳል ሆነው ካልቆሙ በዘመናዊቷ የኢትዮጵያ ታሪክ ተተፍተው እንደሚቀሩ ማወቅ አለባቸው። ሁለተኛ በባዳም ኃይሎች አሁንም እንደ ትላንቱ እንደ ሎንዶኑ 1991 ዓመተ ምሕረቱ የዛሬውንም ህዝባዊ አመጽ ለማኮላሸት ከፍተኛ ጥረት በማድረግ ላይ እንደሚገኙ መገንዘብ ያስፈልጋል። ወያኔን ከኢትዮጵያ ህዝብ አመጽ ለማዳም ጉጉት ይኖራቸዋል ማለት ሳይሆን፣ በኢትዮጵያ ውስጥ ያላቸው ጥቅም እንዲቀጥል ስለሚፈልጉ አዲስ ጥቅም አስጠባቂ ታማኞችን በማዘጋጀት ላይ እንደሆኑ ነቅቶ መጠበቅ አስፈላጊ ነው። ወያኔ ይወገድ እንጂ የፈለገው ይምጣ የሚለው አባባል ደርግ ብቻ ይጥፋ እንጂ ማንኛውም ቡድን የተሻለ ይሆናል ተብሎ የነበረው ምኞት ምን እንዳመጣብን ሊዘነጋ አይገባውም። አፄ ኃይለሥላሴ በ1933 ዓ.ም ከስደት እንደ ተመለሱ የተቀነቀነውን ስንኝ ማስታወሱ ለአሁን ሁኔታ ግንዛቤ ይሰጣል ብለን እናስባለን። ስንኙ ይህንን ይመስል ነበር። እንግሊዝ እናቱ አሜሪካ አባቱ ደግፈው ደጋግፈው አስገቡት ከቤቱ በውጭ ድጋፍና ትብብር የሚመጣ ማንኛውም ቡድን ለኢትዮጵያ እንደማይጠቅም መዘርዘር የለብንም እርሱ ባለቤቱ የኢትዮጵያ ህዝብ በሚገባ ያውቀዋልና አራተኛ ከአጽናፍ እስከ አጽናፍ የተቀጣጠለውን ይህንን ህዝባዊ አመፅ ሁሉም ተባብሮ ድል እንዲያገኝ ካላስቻለ የዘላለም ጸጸትና ቁጭትን፣ ውርደትንና ሐፍረትን ተከናንቦ እንደሚኖር ማወቅ አለበት። ያ ደግሞ እየኖሩ መኖር ሳይሆን እየሞቱ መኖር ነው። እየሞቱ ከመኖር ይልቅ በክብር መሞት ዘላለማዊ ህይወት ነው። በሀገራችን ሰማይ የሚያንዣብቡትን ነጣቂ አሞሮች ነቅተን እንድንጠብቅ ጥሪያችንን እናስተላልፋለን። ኢትዮጵያ ለዘላለም ትኖራለች።

ያያሌው ተመኙ አገር ወይ ቆላ ጠራ ጠራ ጀግናው ተሰብስበዋል ከቀኝ ከግራ አረ ደም ደም ሲወጣ ሲወርድ ሲነጉድ ሲያስገመግም ጸረ ሕዝቦችን ሲያጋልጥ ላርነቱ ሲያድ

ውጣውረዱን ገምጋሚ ትምህርት አክሳሚ ታጋይ ኮትኳጭ ታጋይ አልሜ ፈጥኖ ደራሽ ጭቁን ሰሚ አዎ ደም ጸረ ሕዝቦችን የሚሸነቁጥ ታጋዮችን የሚያንጥ ባንዳንጃውን ምድረ ቦርቧሬን የሚያጋልጥ ሹምባሾችን የሚያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃን ደረቦች ምስ የሚሰጥ ለዛም እያለ ሚስገመግም አለ ጨቆንም እያለ ሚተም ላርነቱ አብሮ የሚያድም ደም የዛይ ጨቆን የታረደ በሽቱ ደም የዛይ ጨቅላ የታረደ በሰው በላ ደም ቢሉህ የአህያ ደም እንዳይመስል ደም ቢሉህ የውሻ ደም እንዳይመስል ቀን ይዞልህ ያረከስከው ከሽቱ ደም ደም

የታጋይ ደም ርጉዟ ፍረጅን ሰንደቂቷ በታጋይ ደም የቀለምሽቷ ፍረጅ ማጭድ መዶሻይ የድልጎ ቀዳጅ አርማይ ፍረጅኝ ቀይ ኮኮም መሬ የጠለማ ጉዞ ብርሃን አዳይ ፋሽዝም ግሞ ተነፈሰ ምድሩም በደም አለበሰ የታጋይ ደም ተነነ ፋሽስቶችን ኮነነ።

እንደኔ፣ እንዳንተ፣ እንደሱ፣ እንደሷ ሥጋውን ተላብሶ መራመድ አይችልም። በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግዱበት ስሙን ሰነቋቁረው ይናገራል ጮሆ። አደም አጽምም ድምፅ አለው ነገር ጓኖ ድምፁም ይፋጃላ አጥንቱ ሕዝባዊ ነውና ሥረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጽሙ እየማሉ ደፋ ቀና ሲሉ፣ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሜ ጆሮ ካለ አጽምም ይናገራል እንዲህ ብሎ ይላል መማር መማር እንዲህ ነው ወይ ደግሞስ መመራመር ታሪክ ማበላሸት፣ ሀቅን ማልበሳት ዶከተርኩ ዶከተርኩ ማለቱ ምን ይሉታል? ደግሞ አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ አጽምም ይናገራል፣ አዎ ይናገራል። እጅና እግራችንን በሰና ስልት አስረው በወንዱ ስስፍን ልጠርሙ ሳንጠልጥለው የሸይጣን ስብልት በመርፌ ቁልፍ ስበው ፍንትጣ ገልብጦ በሻማ አቀጣጥለው ጨውነስን ጋዜጣ ተቅንለው ክብር ተጫኑብን ናፍታ ከፍከፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃጅና ጓንቶነው ነው ሰራቢው ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊን መብት ነው እኮ ጠይቀን ይህንን ጥያቄ ምዙ በጠቅላላው እንዳነገበው ነው። ዛሬም እንደ ትናንት በቁም የሚበላው አጽምም ይናገራል ኡኡ ብሎ ይጮሃል። የህዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የከደ ትልክፍት ይሆን በርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልም አሁን አሁን ምን ይሉት ነው? እንዲህ ያለ እብደት የማይናድ ቤቴን የማይፈርሳ ጥንቴን ልክሰን ማለት ኧረ ምን አይነት ነው? እንዴት አይነት ቁዘ ድካሜን ማቃለል ታሪኬን ማጽፈሽት አንድ ሆኜ ሳለ ሁለት ነው ማለት የአንጃዎች ልክፍት፣ የባንዳዎች ስለት ኡኡ ብሎ ይላል ይጮኻል የተሰማም ተሰማም ድሬሳ ያመምህር በላይ በኒያማ ማዳነ ውልጫፎ ብስቱ ማርቆሳ ጎስና ተስፋ የደበሰ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናይና ሙሉ ጋይምና ይስሐቅ ደብተራው ጸጋ ይዛናና አይሉ እልፈ ሰማዕታት ሁሉም ይጮዋሉ። የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም አውልታቸው ድብልቅልቅ ያለውን ካጥንት ከስጋቸው ሲነካ ይጮኻሉ። የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም፣ አጽምም ይናገራል።

ልትወግም ባትቃጡ በነ ዶክተር ዜሮ የክደቱን መርፌ። በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሀውልቴን ሰው እባካችሁ አጽም የሚናገራል ከሰማ ጆሯችሁ። እነ ዶክተር ሆዱ እነ ዶክተር ዜሮ ሥልጣን ለቃቃሚ እባካችሁ ተውኝ፣ አጽም የሚናገራል ከተገኘ ሰሚ። አዎ አጽምም ይናገራል። እንደኔ እንዳንተ እንደ እሱ እንደ እሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሾት ይናገራል። አጽምም ሲነጋግሩበት ስሙን ሰነቋቁረው ይናገራል ጩ አጽምም ድምፅ አለው። አዎ አጽምም ይናገራል።